በገና በኢትዮጵያ ከክርስቶስ ልደት በፊት አንስቶ የነበረ ጥንታዊነቱን ያለቀቀ መንፈሳዊ የዜማ መሳሪያ ነው። በተለይም በዚህ የአብይ ጾም የኢትዮጵያ ኦርቶዶክስ እምነት ተከታዮች በስፋት ያደምጡታል። ለምስጋናና ለንስሐ ጸሎትም ይገለገሉበታል። እኛም የበገና አገልግሎትን በተመለከተ ከበገና ድርደራ መምህራን ጋር ቆይታ አድርገናል።

se calla o se በገና የጸሎት ዜማ መሳሪያ ነው። ጸሎት ደግሞ እንደው በጾም ብቻ የምናደርገው አይነት የመንፈሳዊ ህይወት እንቅስቃሴ አይደለም። ማንበብ ከጀመርንባት የህይወት መስመራችን ጀምሮ እስከ መጨረሻው ድረስ እያነበብንም በንባብ መረዳት የምንችልበት እድሜ ላይ ስንደርስ ደግሞ በቃላችን ይዘን በቃላችን የምናደርሰው እንዲሁም ደግሞ ዜማ መሳሪያ መደርደር ደግሞ የምንችል ከሆነ በዜማ መሳሪያ ታግዘን የምናደርገው የህይወት አካላችን ነው። ስለዚህ ምንም እንኳን አብይ ጾም ላይ ነግሶ ብናየውም ጸሎት የአንድ ሰው የሁል ጊዜ እንቅስቃሴ ውስጥ ከሆነ ድረስ በማንኛውም ጊዜ ልናደርገው ልንደረድረው የሚገባ ነው። በገና በሚይዝበት ጊዜ ነው ደስተኛ መሆነው፣ በገና ብዙ ጥቅሞች ስለሚሰጠኝ ማለት ነው። እና ለእኔ እንደውም በገና ከሁሉም በላይ ጸሎት ነው ብዬ ነው የሚይዘው። ምክንያቱም ብዙ ቃላቶቹ የምንጠቀምባቸው ከጸሎት ጋር የተያዙ ነገሮች ስለሆነ ማለት ነው። አብይ ጾም ታላቁ የቤተ ክርስቲያናችን አብይ የምንለው ጾማችን ነው። የጌታችን ኢየሱስ ክርስቶስ ህማሙን ስቃዩን የምናስተውልበት ጊዜ ነው። በገና ደግሞ እንደምናውቀው ያረጋጋል። ስንረጋጋ ደግሞ እናስተውላለን። ስለዚህ በዛን ወቅት ወደ መረጋጋታችን መጥተን ህማሙን እንድናስብ ስለሚያደርገን ያው አብይ ጾም ይባላል። በገና ጥንት ጀምሮ ከአባቶቻችን በትውፊትም ጭምር እየተመለከት ነው ስንመጣ የሚሰጠው አገልግሎት ምንድን ነው ነው የሚሰጠው አገልግሎት ለጸሎት ነው ለምስጋና ነው ለተመስጦ ነው። ይበልጥ ለሃይማኖታዊ ስርዓት ነው። አንድ ሰው ደግሞ ማመስገን ያለበት መጸለይ ያለበት ይበልጥ ሃይማኖታዊ ስርዓቱን ማከናወን ያለበት መቼ ነው ብለን ስንጠይቅ በጊዜና በወቅት ተሰፍሮ ተቆጥሮ በዚህ ጊዜ ጸሎት አድርግ፣ በዚህ በዚህ ጊዜ ደግሞ ጸሎት ባታደርግ ችግር የለም ዝም ብለን እንደምትፈልግ ሁን ተብሎ የተቀመጠ አይደለም። ስለዚህ አንድ ሰው ሁልጊዜም በዚች ምድር ሲኖር ራሱን አዘጋጅቶ በጾም በጸሎት በምስጋናም ጭምር መቆየት አለበት። ስለዚህ ማመስገን አለበት ማለት ነው፣ መጸለይ ያለበት ማለት ነው። ይሄ ደግሞ የሁልጊዜም አስተምሮ ማስተምሩ የሁልጊዜም ሕይወት ስለሆነ ሁልጊዜም አገልግሎት ማገልግሎት እየሰጠ ይቀጥላል ማለት ነው። እሱ ነው ታሳቢ መደረግ ያለበት እንጂ በአጽዋማት ወቅት መሆኑ በራሱ ስህተት አይደለም። ስለዚህ ልንለው የምንችለው በሌሎቹም ወቅቶች አገልግሎት ሊሰጥ ይገባዋል፣ ልክ እንደ አጽማት ወቅቱ ይስፋ የሚለውን ነው አጽኖት መስጠት የምንፈልገው። እንግዲህ አሁን ዘመኑ ያው ግሎባላይዜሽን ነው። ብዙ ነገሮች ወደ አንድ አቅጣጫ እየመጡ ያሉበት ሁኔታ ነው ያለው እና በገናን ስንመለከት ግን ያው ከዚህ በተለየ ሁኔታ ራሱን ጠብቆ አስጠብቆ የመጣበት ሁኔታ በረጅም በሺ በሚቆጠሩ ዘመናት የህይወት ጉዞ ውስጥ የመጣ ነው እና ይህ በጣም ትልቅ ነገር ነው ብዬ አስባለሁ። እና እንደ ማህበረሰብም እንደ ሀገርም ትልቅ ሀብት ነው። እያስባለ ስጀምረው አካባቢ ከባድ መሳሪያ አድርጌ ነበር ማስብ የነበረው ና በጣም ይከብደኛል ብዬም የተወሰነ ፈርቼ ነበረ። በጣም ግን ፍላጎቱም ስለነበረ በተለይ ደግሞ መዝሙሮቹን ስንሰማቸው ያላቸው እረፍት የመስጠት የማረጋጋት ነገራቸው በደንብ እንድማረው ና ይበልጥ ደግሞ እንድጓጓለት ያደርገኝ ነበር ና ከጀመርነውም በኋላ ግን እለት እለት ቀኑ በጨመረ ቁጥር ለበገናው የነበረን ፍቅር እየባሰ እየባሰ ደግሞ እየጨመረ ነበር የመጣ ላይ በገና ትምህርት ቤቶች በጣም ብዙ ተከፍተዋል። በሰንበት ትምህርት ቤት ደረጃም ብዙ ተቋማት አሉ። እንደ የተቋማቱ ሊለያዩ ይችላሉ፣ ግን ዘጠኝ ወር ሙሉ ለሙሉ አሁን ዘጠኝ ወር አንድ በገና ደርዳሪ በደንብ ተምሮ መጨረስ ይችላል። የመጀመሪያውን ደረጃ ተብሎ ይታሰባል። ዘጠኝ ወር ይፈጃል። በጣም ድንቅ መሳሪያ ነው ቢማሩት። እጅግ በጣም የሚመስጥ ነው ለጸሎት ለምስጋና ለዝማሬ የምንጠቀምበት ነው ስለዚህ ማንኛውም የኦርቶዶክስ ተዋህዶ እምነት ተከታይ የሆነ ሰው ይህንን የበገና ድርደራ በገናውን ገዝቶ በገናውን ተምሮ ቢደረደርበት በመንፈሳዊ ህይወቱ ይጠቀማል ብለን እናስባለን እያንዳንዱ ሰው አንዳንድ የዜማ መሳሪያ ቢያቅ ብዬ አስባለሁ ወይም ደግሞ እንደኔ እመክራለሁ የዜማ መሳሪያ ይበልጡን በገና አጽናኝ ነው አጽናኝ ብቻ አይደለም ጓደኛም አማካሪም ነው፣ እና በህይወታችን እየሰጠን ያለውን ደስታ ይሄ ነው ብዬ ሊገልጸው አልችልም። ለስሜቶቻችን አጥር እንድናበጅላቸው ይረዳናል ብዬ አስባለሁ። ደስታንም ቢሆን ሐዘንን ያለውን ነገር በተገቢው መንገድ ማኔጅ ማድረግ መቻል ትልቁ ኢሞሽናል ኢንተሊጀንስ የምንለው አይነት ነገር ማለት ነው። ና ያንን እንዳደርግ እንዲኖረኝ አድርጓል ብዬ አስባለሁኝ በየትኛውም የስሜቱ ውጣ ውረድ ውስጥ ብሆን ጓደኛዬ ይሆናል ማለት ነው በገናይ በደስታዊም ጊዜ ጓደኛዬ ነው፣ በከፋኝም ሰዓት ማለት ነው። ስለዚህ በገና በህይወቴ ከመጣ ጀምሮ ያሉኝን ህይወቶች ና ያሉኝን ውጣ ውረዶች አብረን ነው የምንቀጥለው። የበገና ዜማ መንፈስን የመሰብሰብ የማረጋጋት አቅም ያለው እንደመሆኑ ከመንፈሳዊ አገልግሎቱ ባሻገር ለአእምሮ ጤና ሕክምናም ማገልገል የቻለ የዜማ መሳሪያ እንደሆነ ይነገርለታል። መሳሪያ ውስጥ ያለው ወይም አንድ ድምጽ ውስጥ ያለው ቤዚክ ኤሌመንቱ ዝውተራው ወይም ፍሪኩዌንሲው ነው እርግብግቢቱ ነው። ስለዚህ ያ እርግብግቢት ደግሞ ወደኛ ሰውነት ምን ያህል ዘልቆ ገብቶ ምን ያህል ኮንትሮል ያደርገናል፣ ምን ያህል ሴሎቻችን ውስጥ ይገባል እና ምን ያህል ደግሞ ስሜታችንን ገዝቶ ይይዘዋል የሚለው ነገር ነው ትልቁ ነገር። እና በገና በዚህ በዝውተራው እንትን ብንመለከተው እጅግ በጣም በዓለም ላይ አሉ ከሚባሉ የዜማ መሳሪያዎች ሁሉ ከፍተኛ የሆነ ፍሪኩዌንሲ መስጠት የሚችል የዜማ መሳሪያ ነው። ይሄ ምን እንዲያደርግ አስችሎታል? ሊኩዊድ ወደ ሆነው የሰውነታችን ክፍል በቀላሉ ውስጥ ድምፁ ወይም ንዝረቱ ፍሪኩዌንሲው ፔኔትሬት አድርጎ ገብቶ ሴሎቻችንን በሙሉ የመቆጣጠር አቅም አለው። በዚህ ምክንያት በቴራፒው ሐሳብ ብንመለከተው እንዲያውም ከሌሎች የዜማ መሳሪያዎች ይልቅ የተሻለ የቴራፒ አቅም አለው።

በገና ሊማሩ የሚመጡ ወጣቶች ናቸው። ከዛም ብሎ ደግሞ ከወንዶች ደግሞ እንደውም እህቶች ይበዛሉ፣ ሴቶች ይበዛሉ፣ በገና ለመደርደር ለመማር የሚመጡ ማለት ነው። እና ብዙ ጊዜ ልክ ሲመጡ የሚጠይቁ ጥያቄ ሁልጊዜ ይገርመኛል። በገና እንዴት ነው? ይከብዳል? ምለምደው ይመስላችኋል ወይ ብለው የሚጠይቁ ጥያቄ በጣም ብዙዎች ናቸው። እንደዚህ አይነት ጥያቄ የሚጠይቁትና የሚከብድ ይመስላቸዋል። ግን በጣም በትንሽ ጊዜ በአጭር ጊዜ ደግሞ የተወሰነ መደርደር መቁጠር ችለው ደግሞ እየዘመሩ ማገልገል ወይም ደግሞ መዘመራቸውን ደግሞ ሲያቆጥም ደስ እያላቸው ነው የሚማሩት። ብዙ ወጣቶች አሉ። በጣም የሚገርም መነሳሳት ነው ያለው እውነት ለመናገር አሁን የ በ ማህበረ ቅዱሳን ስር ያለው የዚያብነት እና የዜማ መሳሪያዎች ማሰልጠኛ ተቋም በየአመቱ ከ700 ስድስት መቶ ምናምን ስምንት መቶ ምናምን አካባቢ ተማሪዎችን በየአመቱ ያስመርቃል። ከዛ ውስጥ እንግዲህ በጣም ብዙውን ከ75% በላይ የሚሆነው የሚይዙት የሚወስዱት ወጣቶች ናቸው። ልክ ሲስፋፋ ደግሞ ስርአቱን በገና የሚፈልገውን ስርአት እንዳይለቅ መጠንቀቁ እንዳለ ሆኖ በዚህ መጠን ወጣቱ በዚህ በሚያረጋጋ ቅዱስ በሆነው በገና መሳቡ ይገርመኛል። በእውነት በዚህ ዘመን ደግሞ ማለት ነው እኔ እግዚአብሔር ይመስገን እየበረከትን ነው ነው የምለው በገና መዘመን ይችላል መዘመን የሚችለው ግን እንደ ቅዱሳኑ እንደ ቅዱስ ዳዊት በመደርደር ነው የሚዘምነው የበገና መዘመን ማለት ያ ነው እንደ ሊቃውንቱ መዘመር ማለት ነው በገናን ማዘመን ማለት ስለዚህ በገናና ዘመን ስንል ከሌሎች ዘመናዊ ዜማ መሳሪያዎች ጋር በመቀላቀል አይደለም የሚዘምነው በዛ መንገድ አይደለም የበገና መስመር የሚሆነው ግን እኛ ደርዳሪነን ወይም ደግሞ በገናን አውቀናን ስንል በታሪክ የምናውቃቸው አባቶቻችን እንደሚደረድሩት እንደረድረዋለን ወይ በዛ ልዕልና ህይወታችን መንፈሳዊ ህይወታችን ተቃኝተዋል ወይ የቅዱስ ዳዊት የልብሱ ዘርፍ ሳይቀር ይደረድራል ፈውስን ያስገኛል እነዚህን ጸጋዎች ያለበት በገና እኔስ ህይወት ላይ እንዴት ነው የሚለውን በማስተዋል ነው የበገና መዘመን የሚመጣው ቅዱሳኑ ጋር በመድረስ ነው የሚሆነው እንጂ እንደምናስበው ከሌሎች ዜማ መሳሪያዎች ጋር ወይም ደግሞ ከዘመናዊ መሳሪያዎች ጋር እንጨምረው በሚለው መስመር አይደለምና እርግጥ ነው ይዘምናል። የሚዘምነው ግን የቅዱሳኑን መስመር መከተል ነው። ለዓለም ልዩ አድርገን ልንሰጠውና ልናስተምረው የምንችለውም በውስጡ ታሪክም ጭምር ነው። ስለዚህ ታሪክ ስንል ደግሞ አንድ ነገር ማንነቱን ሳይለቅ እውነተኛ ማንነቱን በያዘበት ሁኔታ ነው ማስተላለፍ የሚቻለው ብዬ አስባለሁ። ስለዚህ እኔ በበገና መዘመን የሚለውን ነገር ማስተዋል ካለብን ከበገናው በምናገኘው ውጤት በምናገኘው ትሩፋት ዘመናዊያን ብንሆን ብዬ አስባለሁ። ዘመኑ እንደሚጠይቀው ስልጡን ይሆን ዲሲፕሊን ዲሆን የታረቅ የተረጋጋ ሰዎችን የማንገፋ የማን ነካ ጥላቻን የማንሰብክ መልካም ሰዎች ብንሆን ሪሊ ዘመኑ የሚጠይቀውን አይነት የበገና ማንነት አለው ተብሎ ሊወሰድ ይችላል ብዬ አስባለሁ ጌታ